ሰላም ውድ ጓደኞቼ፣ እንኳን ወደ ዩተ ሚዲያ ቻናል በሰላም መጣችሁ። ዛሬ ስለ አንድ አስፈላጊ ነገር እንነጋገራለን። ፈተና አስተሳሰባችን እንዴት መቀየር እንችላለን እና ፍርሃቶችን እንዴት መቆጣጠር እንደምችል እንደተማረም ሆነ በሌላ መልኩ ፈተና የሚያጋጥማችሁ ከሆነ ይህ ቪዲዮ ለእናንተ። እስከ መጨረሻ ቪዲዮን ካያችሁና ተግታችሁ ተግታችሁ ስትመለከቱ ከዚህ ቪዲዮ በኋላ በጣም ጠቃሚ ነገር ታገኛላችሁ። ከፍርሃት ነፃ ወጥታችሁ። ፍርሃት ለሁሉም ነገር መነሻ መነሻ ፍርሃት ማለት ሲሆን ፍርሃት ማለት ጠላት ከሲኦል እና ከጠላት ወጥታችሁ በራስ ኮንፊደንሳችሁ ማንኛውንም እናንተን በአሰረው ገመድ ነፃ ወጣት መንቀሳቀስ ትችላላችሁ። ለቢዝነስም ይሁን ለትምህርትም ይሁን በጣም በቀላሉ ራሳችሁን በትክክል ማነጅ ትችላላችሁ። ስለዚህ ከእናንተ የምጠበቀው ቪዲዮን እስከ መጨረሻ መከታተልና ማየት ብቻ ነው። ስለዚህ ስለ ፈተና ሲባል ሁላችንም ለአብዛኛ ሰዎች የተዛባ ግንዛቤን አለው። እሱን ዛሬ በደንብ አስተካክለን እንቀጥላለን። ወደፊት ስለ ፈተና ጥሩ ግንዛቤና ጥሩ አመለካከት ይኖራቸዋል ማለት ነው። ፈተና ስንል ብዙዎቻችን የምናስበው ፈተና እንደ ጭንቀት እናስባለን። ፈተና እንደ ውጥረት፣ እንደ እንቅልፍ የሚያሳጣ ነገር ነው ብለን እናስባለን። ግን እውነታው ከዛ የተለየ እንደዛ አይደለም። የፈተና ትርጉሙ ዋና እኛ እያስቀመጠ ነው እኛ ከምናስበው ትርጉም በላይ ነው። ፈተና ማለት እውቀታችንን የምልካ ትጋታችንን የምልካ እና አስተሳሰባችን ጥንካሬያችን የምልካ መሳሪያ ስለዚህ እንደ እውነቱ ከሆነ ፈተና መጥፎ ነገር አይደለም። እሱ እንደ መስታወት ነው። የራሳችሁ ባክግራውንድ በደምብ ገምግሞ የሚያስቀምጥ ነገር እንደ እንደማስታወት መውሰድ ነው አለባችሁ። ቀደም እንዳልካችሁ ፈተናን እንደ ጭንቀት፣ እንደ ውጥረት፣ እንደ ሌላ ነገር ማሰብ ሳይሆን ትክክለኛ የእውቀት መፈተሻ፣ ትጋታችን፣ አስተሳሰባችን፣ ጥንካሪያችን የሚለካ መሳሪያ ነው ብለን ማሰብ ነው የሚያስፈልገን። ስለዚህ የተማራችሁትን የምትገኙበት ደረጃ ያሳያቸዋል ፈተና ማለት ነው። ስለዚህ ፈተናን እንደ ጠላት ከመፍራት ይልቅ እንደ ወዳጅ፣ እንደ እድል መቀበል ያስፈልጋቸዋል ማለት ነው። ስለ ፈተና አጠቃላይ አጠር ያለ ሀሳብ ስናይ ማለት ነው። ስለዚህ ፈተና ማንድ ሰት ለፈተና ያለው ሚና አስተሳሰባችን፣ ማንድ ሰት ሲባል አስተሳሰባችን ስለ ፈተና ያለው ሚና አስተሳሰብ ማለት አንድ ነገር እንዴት እንደምንመለከተውና እንዴት እንደምንቀበለው ሀሳብ ነው። ስለዚህ ለፈተና ጊዜ ሁለት አይነት አስተሳሰቦች ይኖራል። ሁለቱንም በደንብ ነው ግልጽ አድርገን የሚያሳያችሁ ቋሚ አስተሳሰብና የእድገት አስተሳሰብ ር አንደኛው ቋሚ አስተሳሰብ ፊክሲድ ማይንድሴት ይባላል። ሁለተኛው ደግሞ የእድገት አስተሳሰብ ግሮዝ ማይንድሴት ይባላል። ከነዚህ ከሁለቱ አንዱ በጣም ህይወታችሁን የሚያበላሽና ለውድቀት የሚያዳርጋችሁ ነው። ሁለተኛው ደግሞ ለእድገት በጣም ምቹና አሪፍ ነው፣ ከፍርሃት የሚያስወጣችሁ ነገር። ስለዚህ ቋሚ አስተሳሰብ ኦር ፊክስድ ማይንድሴት ሲባል ይህ አይነት በጣም ኔጌቲቭ አመለካከት የተሞላበት አስተሳሰብ ያለው ሰው ለምሳሌ፣ እኔ ለዚህ ጉዳይ ላይ ብልህ አይደለሁም፣ ይህንን መማል አልችልም፣ የምን አስተሳሰብ ያለው፣ ካልተሳካልኝ ይህ ነገር ካልተሳካልኝ ይፈራል ብለው የሚያስብ ሰው። ይህ አስተሳሰብ በጣም ፍርሃትን ያመጣል፣ ራስን ከመተማመን ይቀንሳል ማለት ነው። እርሶ ወደ ውድቀት ጉዞ ይመራቸዋል። ስለዚህ ቋሚ አስተሳሰብ በጣም ስለሚጎዳችሁ እና ወደ ውድቀት ይዟችሁ ስለምሄድ ማንድሴታችሁን በደንብ ማስተካከል ያስፈልጋቸዋል። ሁለተኛው ደግሞ የእድገት አስተሳሰብ ሲባል በፈተና ጊዜ ምን አይነት አስተሳሰብ ነው? ኦር ግሮዝ ማንድሴት ይህ አይነት አስተሳሰብ ያለው ሰው ደግሞ ካልተሳካለኝ ይማራለሁ ብሎ የሚያስብ ሰው እንደ ፖዘቲቭ ኦፖርቹኒቲ መቀበል የሚችል ሰው ትግል እንደሚያስፈልግ አውቃለሁ ብሎ የሚያስብ ሰው እና እየሞከርኩ ነው ብሎ የሚያስብ ሰው። ይህ አስተሳሰብ ያለው ሰው ራሱን መተማመን ይገነባል እና ፈተናን እንደ እድል ያያል ማለት ነው። እንዴት አድርገን አስተሳሰቦችን መገንባት እንችላለን እንደዚህ አይነት ኢድገት አስተሳስብ ኦር ግሮንድ ግሮዝ ማይንድሴት እንዴት አድርገ መገንባት ኦር ማሳደገ እንችላለ? እነዚህ ግሮዝ ማይንድሴት ለመገንባት ከሚያስፈልጉ ነገሮች ውስጥ መጀመሪያ ከራሲ ጋር አወንታዊ ቃላትን መነጋገር ያስፈልጋል። አወንታዊ ቃላት ማለት ኢነ እችላለሁ፣ አድርጋለሁ በቃ በቃላችሁ የተናገራችሁት ነገር አምራችሁ ያንን ነገር ስለሚያምን በጣም ትግባራ ጋር ደግሞ ውጤት ያደርጋቸዋል ማለት ኔጋቲቭ አመለካከት ካለ ወደ ኔጋቲቭ ነው የሚመራችሁ። ፖዚቲቭ ቃላት እና ፖዚቲቭ ነገሮች ሊወስዳችሁ ካለ ወደ ፖዚቲቭ ውጤት ነው የሚመራችሁ። ሁለተኛው ደግሞ እድገት አስተሳሰብ ለመገንባት ስህተቶችን እንደ እድል መቀበል ኦር ተቀበል። ስህተቶች ብዙ ሰው ማንም ፐርፌክት የለም። ስለዚህ ብዙ ሰው ስህተት ይሰራል፣ ከስህተቱ ይማራል። ደግሞ ስህተቶቹን አርመ እንደ ኦፖርቹኒቲ እንደ እድል መቀበል ያስፈልጋል ማለት ነው። እና ትናንሽ ኦር ትንሽ ትንሽ ግቦችን በማውጣት ራስን ማበረታታት ያስፈልጋል ማለት ነው። ምን ለማድረግ ፖዘቲቭ ማንድሴት ኦር የእድገት አስተሳሰቦችን ለመገንባት እነዚህ ሶስት ነገሮችን ማድረጋችሁ በፍጹም መርሳት ያለባቸው፣ ከራሳችሁ ጋር አዎንታዊ ቃላትን መነጋገር። እንደውም ከሰዎች ጋር ብትነጋገሩ እራሱ ፖዘቲቭ አመለካከት ምንም ችሎታ ባይኖራችሁም ፖዚቲቭ አመለካከት እየተናገራችሁ ራሳችሁን በደንብ አፕዴት እያደርጋችሁ መሄድና ስፍቶችን እንደ ድል መቀበል፣ ትናንሽ ግቦችን ማውጣት ያስፈልጋቸዋል። እና ፍርሃትን መቆጣጠር እንዴት እንችላለን? ፍርሃትን ለመቆጣጠር ፍርሃት በፈተና ጊዜ መደበኛ ነገር ነው። አብዛኛውን ሰው ሁላችንም እንፈራለን። ፈተና ሲባል ሁለት ነገር ስላለ ፓስና ፌል ነገር ስላለ በተወሰነ ደረጃ ፍርሃት ይይዛል። ግን እስከ መጨረሻ የሚያሸንፉ ሰዎች በፍርሃት ውስጥ የማይወርቁ ፍርሃትን ዘልቆ ራሳቸውን በደንብ የሚያበረታቱ ሰዎች ነው። ስለዚህ እናንተም ይህ ፍርሃት ህይወታችሁ እንዳይቆጣጠር ማድረግ ከሚያስፈልጋችሁ ነገር ፍርሃት መድበኛ ነገር ቢሆን እንኳ ግን ፍርሃት እንዳይቆጣጠረን ማድረግ እንችላለን። እንዴት ፍርሃት እንዳይቆጣጠረን ማድረግ የምንችልበት መንገዶች ምንድን ናቸው ከተባለ ሁለ መዘጋጀት ያስፈልጋናል። ማለት ተዘጋጅ። ፍርሃት ብዙ ጊዜ ከዝግጅት እጥረት ይመጣል። አንድ ነገር ራሳችን በደንብ ካልፈተሽን፣ ዝግጅት ካላደረገን፣ ተግባር ከሌለ ፍርሃት ይይዘናል ሰው። ስለዚህ ዝግጅት ለፈተና ከሆነ በደንብ ዝግጅት ማድረግ ያስፈልጋል። ጥናትን ቀድመ ማንበብ ያስፈልጋል እና መጀመሪያ ያስፈልጋል፣ የጊዜ ሰሌዳ ማዘጋጀት የጊዜ ሰሌዳ አውታችሁ ታይም ተብል አወታችሁ በየቀኑ ቢያንስ የተወሰነው ትንሽ ትንሽ ነገር እያነበባችሁ ከቀጠላችሁ ፍርሃት እናንተን በፍጹም አያይዛችሁም። ወደ ኮንፊደንስ ነው የሚተሉ። ስለዚህ ኮንፊደንስ ፉል ሆናችሁ ራሳችሁን በሚገባ ማዘጋጀት ይችላላችሁ ማለት ነው። ሁለተኛው ደግሞ ፍርሃት እንዳይቆጣጠላችሁ ለማድረግ የመተንፈስ መልመጃቸው ያስፈልጋል። ስፔሻሊ ፈተና ጊዜ ወር ፈተና ፈተና ስትቀበሉ ክላስ ፎት ለፈተና ጊዜ ውጥረት ከተሰማኝ ቀስ ብለህ ተንፈስ ኦር መተንፈስ ያስፈልጋችኋል። ቢያንስ እስከ አላርት ስክረን አይናችሁን ጨፍናችሁ ቀለል ባለ መልኩ አየሩን ወደ ውስጥ እና ወደ ውጭ ሳብ ስታደረጉ ውጥረታችሁ በጣም ይቀንሳል። መንዳችሁ ሪፍሬሽ ይሆናል ማለት ነው። ስለዚህ የመተንፈስ መልመጃዎችን መማር ኦር መለማመድ ያስፈልጋችኋል። እና አዎንታዊ አስተሳሰብ መለማመድ። አዎንታዊ አስተሳሰብ ማለት ስኬትን ማሰብ ውድቀትን ሳይሆን፣ ወደፊት ያሉ ስኬት ፖዘቲቭ ኦፖርቹኒቲ ማሰብ እና ራስን በጥሩ ሁኔታ ውስጥ ማስቀመጥ በተሳካ ሀሳብ ውስጥ ማስቀመጥ ያስፈልጋል። እና ፍራት እንዳይቆጣጠር ለማድረግ ደግሞ አራተኛ፣ ሰውነትን ተንከባከብ። ሰውነትን እንዴት መንከባከብ እንችላለን? ለምሳሌ በቂ እንቅልፍ መተኛት ያስፈልገናል፣ ጤናማ ምግብ ማግኘት ያስፈልገናል። ካልብቃት ኦር ስፖርት እንቅስቃሴ ማድረግ እያስፈልግና ይህንን ስናደርግ አእምሯችንና ሰውነታችን በጣም ጠንከር ያደርገናል ማለት ነው። ስለዚህ እነዚህ ነገሮች ተግባራዊ ካደረጋችሁ በጣም አንድ ሴታችሁ ተቀይሮ ከፍርሃት ነፃ ወታችሁ ህይወታችሁን በሚገባ ከፍርሃት ቀጠና ወታችሁ ነፃ ሰዎች ሆናችሁ ሁሉ አሸናፊ ትሆናላችሁ። ስለዚህ ይህንን ቪዲዮ የሰማችሁትን ወይም ያያችሁትን ተግባራቶች በደንብ ተግባራዊ አድርጉላለሁ። እናንተ በዚህ ስታይል ላይ ስልፈተናና ስልቢዝነስ የሚሆኑ ምን አይነት ተግባር ነው እየዳችሁ ያላችሁትስ? እየዳችሁ ያላችሁትን ሀሳብ በኮመንት አሳውቁኝ። ይህ ቪዲዮ ጠቃሚ ከሆነ ቪዲዮ ላይክ አድርጉ። ለእኔም በጣም ስለምጠቅመን አዳዲስ ነገሮች ስሰራ ለእናንተ እንዲደርስ ደግሞ ለማበረታቻ እንዲሆንልን ቪዲዮን ሳብስክራይብ አድርጉን። ለጓደኞቻችሁ ሼር አድርጉላለሁ። ስለ ተከታተላችሁን እጅግ አድርጌ አመሰግናለሁ። ቲንግ ፎር ዋቺንግ